አድማጮቻችን እንደምናላቸው እንግዲህ በፋኖ ብሎም በአማራ ሕዝብ ዘንድ ተወዳጅ የሆኑት ጄኔራል ተፈራ ማሞ የትግል ሜዳውን ለቀው ሊወጡ እንደሚችሉ እየተገለጸ ነው የሚገኘው። አድማጮች ሸማቂው ኮማንዶ ጄኔራል ተፈራ ማሞ የትግል ሜዳውን ለሚለቁበት ምክንያትም እንዲሁ ታጋይ እስክንድር ነጋንና በጎጃም የሚገኘውን አርበኛ ዘመነ ካሴን ወንጅለዋል ማለት ነው። እነዚህን ከፍተኛ የፋኖ አዛዦችና መሪዎችን በ ተደጋጋሚ አስቀምጬ አወያይቻለሁ ሲሉ የተደመጡት ጄኔራል ተፈራ ማሞ የፋኖ ኃይሎች እስከዚህ ሰዓት ወደ አንድነት ሊመጡ ያልቻሉበትን ምክንያት በይፋ አሳውቀዋል። አድማጮች መታደምጡት አለ። ሌሊቱን ደግሞ በመላው የአማራ ክልል ከተሞች ከፍተኛ ውጊያዎች እየተካሄዱ እንደሚገኙ ሲገለጽ እንዲሁ የፋኖ ኃይሎችም ወደ ተለያዩ ትልልቅ ከተሞች ዘልቀው እንደገቡ እየሰማን ነው የምንገኘው። እሺ። አድማጮቻችን እንደምን አላችሁ? ማለዳ ነው። ሰበር ዜናዎችን ይዘንላችሁ መጥተናል። ወደ አድማጮች በመላው የአማራ ክልል ከተሞች በፋኖና በአገዛዙ ኃይሎች መካከል እየተካሄደ የሚገኘው ውጊያ ተባብሶ ስለመቀጠሉ እየተገለጸ ሲሆን እንዲሁ ሌሊቱን የፋኖ ኃይሎች ወደ ተለያዩ ትልልቅ ከተሞች ስለመግባታቸውና የብልጽግና ባለስልጣናትን አፍነው ስለመውሰዳቸው የሚያመላክቱ መረጃዎች እየወጡ ይገኛሉ። የፌዴራል መንግስቱም ቢሆን የፋኖን ኃይሎች እናጠፋለን እንደመሰሳለን በጥቂት ጊዜ ውስጥም ሙሉ ለሙሉ የአማራን ክልል ከተሞች የክልሉን ሰላምም ወደ ቀደመው ሰላሙ እንመልሳለን ብለው ቢሉም ይሄ ሊሳካ አልቻለም። ይህንንም ተከትሎ የፋኖን ኃይሎች እንደዚሁ ደግሞ በመላው የአማራ ክልል ከተሞች እየተካሄደ የሚገኘውን ውጊያ ተከትሎ የብልጽግና ሹማምንት በአራት ኪሎ ቤተ መንግስት አስቸኳይና ዝግ ስብሰባዎችን እያካሄዱ እንደሚገኙ ነው ምንጮች እያመላከቱ የሚገኙት። ምናልባትም መከላከያ ሰራዊቱ የአማራን ክልል ከተሞች ለቆ ሊወጣ እንደሚችል ለቆ ሊወጣ ሊገደድ እንደሚችልም የሚያመላክቱ መረጃዎች በእጃችን ላይ ገብተዋል ማለት ነው። እንግዲህ አድማጮቻችን፣ ሌላኛው ደግሞ ጄኔራል ተፈራ ማሞ የፋኑን የፋኖን ኃይሎች አንድነት ተከትሎ አስደንጋጭ መልእክትን አስተላልፈዋል። በተለይም ደግሞ የፋኖ ኃይሎች ሁለት ዓመት ሙሉ የፋኖን ኃይሎች ወደ አንድነት ለማምጣት ተደጋጋሚ ስብሰባዎችን፣ ውይይቶችን ተደጋጋሚ ጥሪዎችን ሲያካሂዱ የቆዩት ሸማቂው ኮማንዶ ጄኔራል ተፈራ ማሞ ለዘመነ ካሴና እንደዚሁ ደግሞ ለታጋይ እስክንድር ነጋ አስድንጋጭ መልእክትን እንዳስተላለፉ ነው እየሰማን የምንገኘው። እስክንድር ነጋን፣ ከሀብቴ ወልዴ፣ ዘመነ ካሴን ደረጀ በላይ የሚለያቸው አንዳችም አይነት ምክንያት የለም። እነዚህ ሁሉም ታጋዮች የሚታገሉት ለአማራ ሕዝብ ነው ሲሉ የተደመጡት ጄኔራል ተፈራ ማሞ የፋኖ ኃይሎች በዚህ ሳምንት ውስጥ ወደ አንድነት ሊመጡ የማይችሉ ከሆነ ምናልባት እሳቸው የትግል ሜዳውን ለቀው ሊወጡ እንደሚችሉ የሚጠቁም መልእክትን ያስተላለፉት ጄኔራል ተፈራ ማሞ እነዚህን ኃይሎች በተለይ በሸዋ፣ በወሎ፣ በጎጃምና በጎንደር የሚገኙ የፋኖ አደረጃጀቶችን ወደ አንድነት ለማምጣት ከፍተኛ ዋጋ ከፍተኛ መስዋዕትነትን እንደከፈሉ የገለጹ ሲሆን የፋኖ ኃይሎች ግን ወደ አንድነት ሊመጡ አለመቻላቸው ለዚህም ደግሞ የሚያቀርቡትን ምክንያት ፈጽሞ እንደማይቀበሉ አሳውቀዋል ማለት ነው። ይህንም ተከትሎ ዘመነ ካሴና ታጋይ እስክንድር ነጋ ሀብቴ ወልዴና ደረጀ በላይ እንዲሁም ሌሎች ሌሎች የፋኖ ከፍተኛ አዛዦችና መሪዎች ለፋኖ ኃይሎች አንድነት እንቅፋት መሆን የለባቸውም። በአፋጣኝ ሸዋ፣ ወሎ፣ ጎጃምና ጎንደር የሚለው አደረጃጀት እንዳለ የፋኖ ኃይሎች አንድ መሪ፣ አንድ አዛዥ ያስፈልጋቸዋል በሚል እንደሚያምኑ የገለጹት ጄኔራል ተፈራ ማሞ እነዚህ ኃይሎችም በአፋጣኝ በዚህ በአንድ ሳምንት ዕድሜ ውስጥ አፋህድና አፋብሃ ወደ አንድነት ሊመጡ የማይችሉ ከሆነ የትግል ሜዳውን ሊለቁ እንደሚችሉ አሳውቀዋል። ታዲያም ሸማቂው ኮማንዶ ጄኔራል ተፈራ ማሞ የትግል ሜዳውን ልለቅ ችላለው ካሉበት ምክንያት ምክንያትም ፋኖን ወደ አንድነት ለማምጣት ብዙ ዋጋ እንደከፈሉ ግን ደግሞ የተወሰኑ የፋኖ ከፍተኛ አዛዦችና መሪዎችም የፋኖ ኃይሎች ጠቅላይ አዛዥ መሆን የሚገባን እኛንን የሚሉ አቋሞችን እንደያዙ እንዲሁ ለማወቅ ተችለዋል ማለት ነው። ይህንን ተከትሎ ነው ጄኔራል ተፈራ ማሞ ወደ ጫካ ወደ ትግል ሜዳ የገባ ነው። ሹመትና ስልጣንን ፈልገን አይደለም። የሹመትም የስልጣንም ጥማት የለብንም። ህዝባችን የተደቀነበትን የህልውና አደጋ ለመቀልበስ ስንል ወደ ጫካ ገብተናል። እኔም ወደ ጫካ የገባሁበት ዕድሜ በስተርጅና ዕድሜ ነው። በስተርጅና ዕድሜ የምፈልገው አንዳችም ሹመትም የሆን ስልጣን የእጅ መንሻ ሽልማት አልፈልግም ሲሉ የተደመጡት ጄኔራል ተፈራ ማሞ ትግላችን ለሕዝባችን የማይጠቅም ከሆነ በአንድነት ቆመን እየሞተብን ለሚገኘው አንድ ህዝብ መከታ መሆን የማንችል ከሆነ ተለያይተን እርስ በርስ እየተሻኩትን እርስ በርስ እየተገዳደልን የጎንዮሽ ውጊያዎችን እያካሄድን መቀጠል አንችልም ሲሉ የተደመጡት ጄኔራል ተፈራ ማሞ በሸዋም በወሎም በጎጃም እንዲሁ በጎንደር የሚገኙ የፋኖ አደረጃጀቶች ያለምንም ቅድመ ሁኔታ በዚህ ሳምንት ውስጥ የፋኖን ኃይሎች የአንድነት ጉዳይ እንዲያውጁ፣ ወደ አንድነት እንዲመጡ፣ እንዲወያዩ፣ በመካከላቸው ያለውን አለመግባባት እንዲፈቱ፣ የሐሳብ ልዩነቶቻቸውንም እንዲያጠቡ በጄኔራል ተፈራ ማሞ በኩል ተጠይቋል። ከዚህ ቀደምም ብዙ ዋጋ እንደከፈሉ ብዙ እንደደከሙ እንዲሁ ሲገልጹ ተሰምተዋል ማለት ነው። አድማጮቻችን ውድ አድማጮቻችን፣ ሌላኛው ደግሞ የሻቢያ ዋና ኃይሎችና እንደዚሁ ደግሞ የህወሀት ጥምረት የአራት ኪሎ ቤተ መንግስት ሹማምንትን ከፍተኛ ጣብቅኝ ውስጥና ስጋት ውስጥ ስለመክተቱ የሚያመላክቱ መረጃዎች በይፋም እየወጡ ይገኛሉ። በተለይም ደግሞ እነ አብይ አህመድ የፋኖ ኃይሎች፣ የሻቢያ ኃይሎችና የህወሀት ኃይሎች በአንድነት ተቀናጅተው ኢትዮጵያን ሊበታትኗት ነው በሚል የፋኖ ኃይሎች ያለምንም ቅድመ ሁኔታ ከፌዴራል መንግስቱ ጋር እንዲደራደሩ በብልጽግና ሹማምንት በኩል እየተጠየቀ ነው የሚገኘው። በአራት ኪሎ ቤተ መንግስት የሚገኙት የብልጽግና ሹማምንት እነ አብይ አህመድም ቢሆኑ ያለምንም ቅድመ ሁኔታ ከፋኖ ነው ኃይሎች ጋር ለመደራደር ዝግጁ መሆናቸውን እየገለጹ በሚገኙበት በዚህ ሰዓት የፋኖ ኃይሎች ግን በማወቅ የሚሆን ባለማወቅ ለሻቢያና ለህወሀት መላላካቸው እነሱን የሚመጥን አይደለም። እንዲሁ ደግሞ ፋኖ ለህወሀትና ለሻቢያ መላላኩ ለአማራ ህዝብም የሚመጥን አይደለም፣ በማለት የገለጹት የብልጽግና ሹማምንት የፋኖ ኃይሎች አፋጣኝ በሆነ ሁኔታ ከፌዴራል መንግስቱ ጋር በመደራደርም ኢትዮጵያን ለመታደግ ሲሉ ታጣቂዎቹ የፋኖ ታጣቂዎች መከላከያ ሰራዊቱን እንዲሁ የሀገር መከላከያ ሰራዊትንና የፌዴራል ፖሊስን እንደ ፍላጎታቸው ሊቀላቀሉ ይገባል ነው እየተባለም የሚገኘው ማለት ነው። ሌላኛው ደግሞ አድማጮቻችን የሰማን የምንገኘው የህወሓት ከፍተኛ ጄኔራሎችና ከፍተኛም የቲዲኤፍ አዋጊዎች ከሸዋ፣ ከወሎ፣ ከጎጃምና ከጎንደር ከተውጣጡ የፋኖ ከፍተኛ አዛዦች ጋርና መሪዎች ጋር ጥብቅ የተባለ ውይይቶችን እያካሄዱ እንደሚገኙም ተገልጿል። በተለይም ደግሞ የአራት ኪሎ ቤተ መንግስት ሹማምንት ከፍተኛ አጣብቅኝ ውስጥ በገቡበት በዚህ ሰዓት የቲዲኤፍ ከፍተኛ አዋጊዎችና ጄኔራሎችም ወደ ጎጃምና ወደ ወሎ ዘልቀው በመግባት የፋኖ ኃይሎች አደረጃጀቶች ወደ አንድነት እንዲመጡና አገዛዙን ከስልጣን ለማስወገድም በአንድነት ቆመው ሊታገሉ እንደሚገባ እንደዚሁ ምንጮችን ስለመስጠታ ፍንጮችን ስለመስጠታቸውና ህወሀት ከፋኖ ኃይሎች ጋር ለመቀናጀት ሙሉ ለሙሉ ዝግጁም ፈቃደኛ መሆኑን እያሳወቁ ይገኛሉ። እንዲሁ ደግሞ ከሸዋ ከወሎ፣ ከጎጃምና ከጎንደር የሚወጣጡም የፋኖ ከፍተኛ አዛዦችና መሪዎችም ወደ ዛላንበሳ በማቅናት ከቲዲኤፍና እንደዚሁ ደግሞ ከህወሀት ከፍተኛ ፖለቲከኞች ጋር ከቲዲኤፍ ከፍተኛ አዋጊዎች ጋር ጥብቅ የተባሉ ውይይቶችን እያካሄዱ ይገኛሉ ተብሏል። ውድ አድማጮች፣ ሌላኛው ደግሞ የህወሀት ጉዳይም እንዲሁም የፌዴራል መንግስቱን እንቅልፍ እንደነሳ እየተገለጸ ነው የሚገኘው። ከሶስት ዓመት በፊት በፕሪቶሪያ ስምምነት የተቋጨው ደም አፋሳሹ ጦርነትም አሁን ላይ ዳግም ሊያገረሽ እንደሚችል የሚያመላክቱ መረጃዎች በስፋት እየወጡ ይገኛሉ። በተለይም ህወሀት በዚህ ሰዓት ከሻቢያ ጋርና ከግብጽ ከግብፅ ጋር በቀጥታ ግንኙነት እንዳለው እየተገለጸ ሲሆን የፌዴራል መንግስቱ የታጠቃቸው የድሮን ዘመናዊ ኖሎጂዎችም በህወሀት እጅ ላይ እንደሚገኙ የሚያመላክቱ መረጃዎች ይፋ እየወጡ ይገኛሉ። እንዲሁ የህወሀት ከፍተኛ ሊቀመንበር የሆኑትም ዶክተር ደብረ ጽዮን ለጦርነቱ ዝግጁ ነን ሲሉ እየተደመጡ ነው የሚገኙት። አድማጮቻችን በሌላ በኩል ደግሞ በጎጃም የሚገኘው የፋኖ ኃይሎች ጠቅላይ አዛዥ የሆነው አርበኛ ዘመነ ካሴ የፋኖ ኃይሎች በአፋጣኝ ወደ አንድነት እንዲመጡ እንደሚያምንበትና በተለይም ደግሞ በጥቂት ጊዜ ውስጥም የብልጽግና ሹማምንት የማይችሉት የማይመጣጠኑት ከፍተኛ ዘመቻ ሊታወጅ እንደሚችል የሚያመላክቱ ፍንጮችን እየሰጠ ነው የሚገኘው። በተለይም አርበኛ ዘመነ ካሴ የፋኖ ኃይሎች በአፋጣኝ ወደ አንድነት ሊመጡ ይገባል፣ ወደ አንድነት አለመምጣታችን የሚበጀው ለአገዛዙ ነው እንጂ ለህዝባችን አይደለም ሲልም እንደዚሁ ተደምጧል ማለት ነው። ይህንንም ተከትሎ በተለይም ደግሞ በመግቢያችን ላይ ጄኔራል ተፈራ ማሞ የፋኑ የፋኖ ኃይሎች ወደ አንድነት የማይመጡ ከሆነ እሳቸው የትግል ሜዳውን ለቀው ሊወጡ እንደሚችሉ መግለጻቸው የሚዘነጋ አይደለም። እንዲሁ ከዚህ ቀደምም ቢሆን በጎጃም የሚገኘው አርበኛ ዘመነ ካሲና እንዲሁ ደግሞ ከሸዋታ ጋር እስክንድር ነጋ በአፋጣኝ ወደ አንድነት እንዲመጡ እንዲደራደሩ ሲጠየቅ መቆየቱ የሚዘነጋም አይደለም። ውድ አድማጮቻችን ስለምትከታተሉን ስለምታደምጡን ከልብ አመሰግነን በቀጣይ ቪዲዮቻችን፣ እስከምንገናኝ ሰላም ጤና በያላችሁበት እይብዛልን ሰላም ሁኑልን።